ስገም አውሯችሁ ነገራችሁ ጀግናው እስከሚገባችሁ ኮች ብሎ አዳምቶ እስከሚሰለችሁ ቴወቴ ለሀገሪ፣ ለህዝብ ያላችሁ ሰላም ጤና ስጥልኝ። ውድ አድማጮቼ፣ እህት ወንድሞቼ፣ እንዴት ናችሁ? እኔ በጣም ደህና ነኝ። ዛሬ የመጣሁት አቤል ባቀረበው ቪዲዮ ከነጎረ ቤቶቹ በዛ ጉዳይ ያለኝን አስተያየት ለመስጠት ነው። እስኪ አድማጮቼ ይህ ግጥም ከወደዳችሁት እንደተለመደው ወደ መጨረሻ ላይ ማዳመጥ ትችላላችሁ። እስኪ ለማንኛውም እችን ቪዲዮ አይተን ተመልሰን እንምጣ። ፕሮዳክቶችን የሚያወጣለ ሀገርን የሚያጠፋ ትውልድን የሚያበላሽ እንደ ቤተሰብ እኮ አስበው አንተ እንደ ስለ እናትህ ምናምን ምንም አይገድም ይሁንና ቆይ አንቺ ምን አስበሽ ነው ማለት አሁን እዚህ ድረስ ያስጠራሽኝ? ስለ እናት ጉዳይ በደንብ ማውራት ያለብን ብለሽ ነው እዚህ ድረስ የመጣሁት። እሱ ምንድነው የምናውረው? አንተ ትክክል ልትሆን ትችላለህ፣ ግን ሰው ደግሞ እውነታውን ላይቀበልክ ይችላል። አንተ የምታረገውን እውነትን ልታወጣ ይሆን ይችላል፣ ግን እዚህ ጋር ቤተሰብ እኮ አለ። ቤተሰብህን ለምንድን ነው የማታስበው? እናትን አታስብም? የምታረገው ነገር መጥፎ ነገር ውስጥ እንደሚከተት አታውቅም? አሁን ብለክ ብለክ እኮ እስከ ፍርድ ቤት ልታቀርባት ነው። አስብ እንጂ አቤል። ይሄውልሽ እኔ የምሰራው ነገር ላይክ እንዳንቺ ያሰብ ትክክል ነው። መጥፎ ነገሮችን ሊያመጣ ይችላል፣ ወይም ደግሞ ወደማናስበው መንገድ ሊያስገባን ይችላል። ግን ያ ማለት እኛ ስለምንፈልገው ነገር ብቻ ሳይሆን እንዲሁም እኔ መስራቴ እኔ ጠንከር ያለው ነገር ለማውጣት ወይም ደግሞ ካለው ነገር ማስረጃዎችን ማሰባሰብ ለማዘር ይጠቅማታል እንጂ አይጎዳት። አንተ ደግሞ ማስረጃውን እስከሰበሰብ ድረስ ቤተሰብ ከዚ ጋር እየተጎዳ ነው ያለ። ቆይ እናንተ ቆይ፣ ከኔ የበለጠ ለእናት ያስባችሁ ነው ወይስ ምንድን ነው? ጥሩ ጥያቄ አቤል ጠየቀ። ከሱ በላይ ለነሱ አስበው ነው ለእናቱ? በጣም ትልቅ ጥያቄ ያልመለሱለት እንጂ ቢያንስ እኮ ጎረቤት ነን። ብዙ ነገር የምናየው ነገሮች አሉ። ቢያንስ እየተጎዱ ነው እናት። ቆም ብለህ አስብ እንጂ አቤል፣ ስራ ስራ እያልክ ቤተሰብን እየጎዳክ ስለሆነ የምታስተካክለውን ነገር አስተካከል። እኔ ለእናት ያላስብም ነው ወይንስ? እኔ ለቤተሰቦች ማላስብ ይመስላል? እንዲህ ብታስብ እኮ እንደዚህ በዚህ ልክ እናትን ለማሳሰር አትሄድም። እንግዲህ ይሄ ቪዲዮ ብዙ ነገር ብዙ ነገር ነው የሚለን እነዚህ እነዚህ ሰዎች ከነ ወይም የታምራት ያው አብረ አወደጎች ጎረቤቶች ስለሆኑ ወይም ከታምራት ያጠመዘዛቸው ናቸው፣ ወይም ደግሞ የአቤል እናት ሴትየዋ አሁን ባለው ሁኔታ ደስተኛ ስላልሆኑ እንዳማላጅ የላኳቸው ናቸው። ግን ዙሮ ዙሮ ምን ትረዳላችሁ ከነዚህ ሰዎች ምንድን ነው ዓላማቸው? ምን ማድረግ ነው የሚፈልጉት? አቤል የሚሰራውን ስራ እየነገሩን ነው። አዎ ትክክል ነው የምትሰራው እያሉን ነው። ኦኬ ትክክል የሚሰራ ከሆነ ለምንድን ነው ስራ እንዲያውቁም የሚፈልጉት? ለምን አያችሁ። እነዚህ ራሳቸው የነዛ ቅጥረኞች ናቸው። የነዛ ሰው አባር ናቸው ወይም አባል ናቸው። እኔ እንደዚህ ለስለስ ብሎ የቀረቡ ግን ለዓለማቸው መሳካት እንደሚጥሩ ሰዎች እንደዚህ ያላየሁም። ተመልከቱ። በምን ዘዴ በምን ዘዴ በምን ዘዴ ነው የሚገቡበት? በአንድ በኩል እንደዚህ ለማስገደድ ይሞክራሉ። ከዛ ተመልሰው ደግሞ ለሱ እንደሚያስቡ ይሆናሉ። ለሱ እያሰቡ አይደለም እሱ እየነካቸው ስለሆነ መጨረሻቸው እየደረሰ ስለሆነ ያ ነገር እንዲቋረጥባቸው ቢሮአቸው እንዲዘጋባቸው ስላልፈለጉ ነው። አሁን እኔ ያስት በቀደም ዕለት ሁኔታው ከተጣራ በኋላ እናትየዋ የመፈረማቸው መጀመሪያ እኔ እናትየዋ መቼም ፈርመዋል ለንርበት አላቸው ብያል፣ አሰጉም ነበር በእውነት ነው የምላቸው። ግን እሳቸው መጥተው ቁጭ ብለው አዎ ትክክል ነው፣ እኔ ነኝ እኔ ነኝ እኔ ነኝ ስላሉ፣ ወንድሜ እኔ ስላሉ ነገሩን ባልተረዱበት ሁኔታ ቢሆንም ግን ወንጀል ውስጥ አሉበት ሙሉ በሙሉ እና ይሄ ባለበት ወቅት ማዝ አቤል ይወስዳል ብዬ ወሰንኩት። ምንድን ነው ያንን ድርጅት ማዘጋት ነው በሴትየዋ ስም ስለሆነ ስለዚህ እንዳይዘጋባቸው፣ እናትየዋም እነዚህን ሰዎች ልከዋል። ሌሎቹም ደግሞ ጎረቤታቸው እንደ ታምራት ወይም እንዳጎትየው እነዚህ ሰዎች በቅርብ እሱ ጋር ልከዋል። ለምን ትያቆታላ እሱ እናትየዋ ቁጭ ብሎ ና ልጅ ተው ቢሉት ብለውት ብለውት ቢሏል። እና ይሄ የእናትየውም ስራ አለበት የእናትየውም እጅ አለበት። እናትየዋ በሆነ መንገድ በጥቅም በምናምን ይዟቸዋል። ደግሞ እስኪ ለማንኛውም ያንን ማረጋገጫ ደግሞ ይህን ቪዲዮ አይተን ተመልሰን እንምጣ። ላማክረው ፈለግኩኝና አቤል ይቆጣል ብዬ ፈራሁ። አሁን ልቀጥታ ለሱ ደወልኩኝና ግብር በሀይለኛው መጣ። እኔም ለምን እጨናነቃለሁኝ? ዝጋልኝ ወደዛና እኔ አልፈልግም በካረክ መኖሪያ ቤት አድርገው ብዬ ከሰብሰጠው በፍጹም አይሆንም፣ ገንዘብ ልክልሻለሁ አለ። ለእኔም ይተርፈኝ ለኔም ሆኑ የሆኑ ነገሮች የሚገዛበት ቀለቤንም የዓመት ቀለብ ልብሴንም እንድለብስ ለእኔም ጨምሮ ብር ላከልኝ ያንን ግብር ገበርኩኝ የተረፈውን ብር ለራሴ አደረኩኝ አሁን አቤልን የማላማክረውና የማላሳውቀው አይጣጣሙም ሁለቱ አንድ አድማጭ ትላንትና በላከችልኝ ሜሴጅ አስተያየት ስለ አቤል እናት ከዚህ በፊት በተናገሩበት ሁኔታ ባላቸው እስር ቤት የገባው የእንጀራ አባቱ ያን ጊዜ በተያዘበት ወቅት የተናገሩትን ቃላት አስታወሰች እውነት ነው እኔ በችግር ነው ያሳደግኩት ልጆች እንደዚህ እንደዚህ በችግር ነው በችግር ነው ሲሉ ሰምተናል በዛን ጊዜ ስለዚህ ይሄ አጎትየው ይሄን ያክል ያለው ነገር ያለው ለእህቱ ይሄን ያክል ድርጅት የሚከፍል ከሆነ ያን ጊዜ እንዴት ልጄን በችግር ነው ያሳደግኳቸው ብለው ይላሉ አባትየው የአንድ ትንሽ ኮርኳሳ መኪና ናት ያለችው በዛ ይሯሯጣል እኔ በችግር ነው ያሳደኩት ብለውናል ከዚህ በፊት ይሁንና አሁን ኑሯቸው የዱብዳ ሀብታም መሆን ማን ይጠላል ብለዋል እሳቸውም የሁሉ ድርጅት እንዴት ባንድ ጊዜ ሊሆን ቻለ ግን ሲናገሩ ዞሮ ዞሮ ጥቅሙ እንደተመቻቸው ነው የሚናገሩት የተናገሩትም የአመት ቀለቤን ሰጠኝ ያው በዛ ላይ ደግሞ እንደዚህ ማግኘት ምናምን ብለዋል እሳቸው አሁን ያዩት ምንድነው? ገንዘብ ማግኘታቸውን ነው። ገንዘብ ማግኘታቸው እንጂ ልጃቸው የገባበትን ጉድ ወይም እሳቸው የገቡበትን ጉድ ሊታያቸው አልቻለም። ስለዚህ ከዛሽ ከጥቅም ደግሞ አሁን ልጃቸው መጥቶ የሚያፈናቅላቸው ወይም ደግሞ ልዑል መጥቶ ከዛ ሁኔታ የሚያፈናቅላቸው መስሎ የታያቸው እንጂ እውነት ይሄንን ድርጅት ትክክለኛ እንደማይሰራ ትክክለኛ እንደማይሰራ አላውቁ ብለው አይደለም ብዬ ነው የማስበው። ለምን አሁን በፊት አያውቁትም ነበር፣ አሁን ግን አስረዷቸው እኮ ሉሉንም ያውቁታል፣ አቤልንም ያውቃሉ፣ ልጃቸውን እንግዲህ ምን ያክል ለእውነት እንደሚሮጥ ግን ያንን ማመን ያቃታቸው ገብታቸዋል። ከጥቅም አንድ ሰው ከጥቅም ጋር ነፍሱ ስትያያዝ ያችን ማጣት ሞት መስሎ ስለሚታየው በቃ አሁን እሳቸው እውነቱ ጠፍቷቸው ሳይሆን አሁን ያኛው ነገር ሊጓደልባቸው ነው ያው ነው መስሎ የሚታይኝ። ካልበለዛ እነዚህን ጎረቤቶች መላክ ምን ያስፈልጋል? ምን ያስፈልጋል? እነዚህ ጎረቤቶችን መላክ ወይም አቤልን ማስገደድ ምን ማለት ነው? እስኪ እናንተ ፍረዱ። ይሄ ነገር ትክክል ነው ወይ? ማልፎ፣ ሁሉንም ሰው ነው የምታጣው። ለማንኛውም አስብበት። ነገ ላይ መኖር ያለብህን አታስብም? እየተሯሯጥክ እንደዚህ እየሆንክ ቆይ፣ ምንድን ነው ሀሳብክ? እስቲ ንገረኝ። እስኪ እንደ ህትም እንደ ጎረቤትም እስኪ አውራኝ። ያለውን ነገር ምንድ ነው ሀሳብክ? ነገ ህይወት መስራት አትፈልግም? ልጅ ወልደክ መኖርን አትፈልግም? እንዴት ነው ማልፈልገው? እና ታዲያ እስኪ ምንድነው ሀሳብክ? አሁን እናንተ መጠየቁት ጥያቄ፣ እኔ ከመኖር ነው ወዘት ምን ያገናኝ? ህይወት ሁሉ ሩጫ ድካ ምንም የሌለው ነገር፣ መቼ ነው ለመያዝ ምትሮጠው? እስከ መቼ ነው እመጣለው ብለክ ራስን እያጣሁን ደሆነ ታዲያ ለራስ የምትሆነው መቼ ነው? እስኪ እውነቷን ነው ንገረን እስኪ። ቆይ ማለት አንድ ሰው የሚኖርበትን ዓላማ ሳቅ የሚያደርገውን ስራ ምንም ሳይገባው ወይም ደግሞ ገንዘብ ለማግኘት ሲባል ምንም ነገር እየተሰራ ስለሚሆነው ነገር ማለት ነገ እኔ ለልጆችስ ምን እላለሁ? ምን አይነት ኑሮ ነው እየሮጥኩኝ ያለሁት ነው ማለት ላይፍ። በቃ ዝም በይ። ህይወቴን ለማሸነፍ እናንተን ለማሳደግ ነው የምኖረው ነው ማለት እኔ ህልም የለኝም ነው ምላቸው ከዛ ድረስ ልጆችን እንዴት ነው ህልም ይኑራችሁ ይምን ልመክራችሁ ስምችል ከዛ እንዴት ነው እነሱን በዓላማችሁ ላይ ጠንክሩ የምትሰሩትን ነገር የማይሆን ነገር ልጆችን በእውነት መንገድ እንዲ እንዲጓዙ ማረግ የምትችለው አንተ ነህ። ሶ እኔ ኖሬው እኔ ኖሬው ነው እነሱን ላኑራችሁ ብቻ እኮ ሱማኛ ሰዎች እስኪረዱ ረዱክ ድረስ ደግሞ አንተ በጣም እኔ ማንንም ሰው ሊረዳ ይላረድ እንችላል አይመለከተኝም እኮ እስከ ዛ ድረስ ያለው ነገር ማንንስ ውለድ ክበድ ለልጆችህ ለቤትህ አታስብም ብለው አሉ ግን ያልተረዱትና ያልገባኝ ነገር ቢኖር ልጅስ ቢሆን ሚስትም ብትኖር በእንዴት አይነት አገር ነው ልጆቹን ማሳደግ ልጃቻቸውን ማሳደግ የሚፈልጉት? እንደዚህ ሃይማኖት በጠፋበት ሴቱ ግራ ተጋብቶት ወደ ወንድ፣ ወንዱ ወደ ሴት እንደሚሆንበት እየሄደ ወዳለ አገር ነው ልጆቻቸውን ማስተማር መኖር የሚፈልጉት? አሁን ይቺ ሴትዮ አባባሉ አልገባኝም። እሱ የሚሰራው ይህን ነገር እንዳይሆን በሀገራችን ነው። ያንን ሲያደርግ ደግሞ እያንዳንዳችን ልጆቻችን፣ የልጅ ልጆቻችን ያ ህይወት እንዳይገጥማቸው ነው። ይሄ መጥፎ ነገር ተሰንጸው በዛ እንዳያድጉ ነው። ታዲያ እሱ ቢወልድ ቢያሳድግ ምን አይነት ልጆችን ነው የሚያሳድግ? ተመልከቱ። ይህን እንዴት ሊረዱት እንዳልቻሉ አልገባኝም። ምን አይነት አእምሯቸውን ተደፈነ አልገባኝም። ፈጣሪን የማይፈራ ልጅ ወይም ደግሞ በእንደዚህ መግባር ውስጥ ያለ ልጅ፣ ሰይጣን የሚያመልክ ልጅ የፈጠሩ የሚያሳድጉ ልጆች እናትና አባቶች ምን አይነት ደስተኛ ይሆናሉ? ይህን ማገናዘብ ያልተረዱት ነገር ብዬ ነው የማስበው። እና አቤል ልዑል ወይም ብሩክ ሁሎችም እነዚህ ጋዜጠኞቻችን እያደረጉ ያሉት እነሱ ሳይኖሩ ለሚቀጥለው ትውልድ መኖር እንዲችል አገራችን፣ እነሱ እንኳን ህይወታቸው አልፎ የሚቀጥለው ትውልድ ህይወት እንዲኖረው ነው እያደረጉ ያሉት። ይህንን ምት ማገናዘብ ያቅታቸዋል እነዚህ ሰዎች። እህት ወንድሞች ምን እንደተመኘው ታውቃላችሁ? እንደው ልክ ኮፒ ፔስት እንደሚደረግ አንድ ነገር እንደዚህ ኮፒ ኮፒ እያደረግን የምናስቀምጠው ቢሆን አቤል ልዑል፣ እነዚህ ብሩኬን፣ እነዚህ ጀግኖቻችን ጋዜጠኞችን በየኮርነሩ እያተምን ብናቆማቸው አገራችን ሴፍተውን ነበር። በእውነት ነው የምላቸው። እነዚህ ልጆች ተመልከቱ። ትላንትና በጎጆ ቲዩብ ያን ያ ወንጀለኛ ወንድማችንን በሽጉጥ ብሎ ፈጣሪ ያተረፈው። በቃ ተመልከቱ ግን የሚገቡበት መንገድ የህይወታቸውን ሰውተውን በቃ ይሄን ያክል እነዚህ ወጣቶች ለሀገራቸው ለወገናቸው እያሰቡ እነዚህ ደግሞ ተመልከቱ፣ ጥቅም ያሰራቸው እንደዚህ እንደዚህ አንድን ወጣት ለሀገሩ የሚታገለው አንተ ለሀገር ምን አገባህ ይሏሉ። አይገርምም? አቤል ወይም ሌሎቹ እናቶቻቸው ናቸው የኢትዮጵያ እናቶች። እናት ስለ ወለደች አይደለም እናት የምትሆነው። ሁሉም እንደ እናት መሰማት አለበት። ያ ይሄ ነው ችግራችን። የዛኛው እናት እናቴ ናት ብለን ስለማናስብ ነው ይሄ ሁሉ ችግር። የዛኛው ቁስል የኔ ቁስል ነው ብለን ስለማናስብ ነው ይሄ ሁሉ ችግር። ወንድሞቼ፣ ያኛው ስሜት ቢኖር ኑሮ ማንም ሰው ማን እንዲጎዳ አይፈልግም ነበር። ተመልከቱ፣ በእሷ በወንድሟ በእናት ነባባት ሲል እስከ ሄድኩበት ሄዳለሁ አለች። ገባችሁ? የእሷ ያኛው ስሜት ለሁሉም ጋር ቢሆን አሁን አንድ እህት የዚህ ብትጎዳ የኔ እህት እንደተጎዳሽ ካላሰብኩ ወንድሜ እናቴም አባቴም እንደዛ ካላሰብኩኝ ምንድን ነው ትርጉሙ? ይሄ በራስ ብቻ በራስ የራሴ የራሴ የሚለው ነገር የትም አያደርሰንም፣ ፈጣሪም አይወደውም። አንተም የፈለግከውን ለሌላውም ለወንድም እንፈልግ ነው፣ አንተም የምትመኘውን ለወንድም አድርግ ነው የፈጣሪ ትእዛዝ። እና እነዚህ ሰዎች ተመልከቱ፣ አሁን እናተ እናተ ይላሉ እንጂ ፊት ለፊት የቀረቡበት መንገድ ግን ሌላ ነው። ሌላው ምንድነው ከኋላ ያለው ጀርባችን፣ ስራችን እንስራ፣ አገር እናጥፋ፣ ተወን ይህንን የሰይጣን እንትን ፕሮግራም እናልማው፣ አገሩን እንጣለው፣ ማንነታችን እንጣለው፣ ሴት ከሴቱ ወንድ ከወንዱ ግራ ይጋባ። ያ ነው አላማቸው። እና እህት ወንድሞች፣ እኛ ያለን የምናደር ማድረግ የምንችለው በእኛ ቅን ማድረግ የምንችለው በቀላሉ ማድረግ የምንችለው ለእኛ ለወንድሞቻችን ጸሎት ማድረግና እነ እንደዚህ በአስተያየት በምናምን በመደገፍ ነው። በሀሳብ መደገፍ ነው። እናሱም እያሉ ናቸው። ያነቡታል። ጊዜ ካላቸው ካነነበቡት ደግሞ ሌላው ሰው በጎናቸው ያለው አንብቦት ሀሳቡን ይሰጣቸዋል። ግን አስተያየት ከመስጠትና ለነሱ ከመጸለየት ግን በላይ ምንም ማድረግ አንችልም። በእውነት ነው የምላቸው የገቡበት ዕዳ የገቡበት ማጥ ፈጣሪ ብቻ ነው የሚያወጣቸው እንጂ። ተመልከቱ እቺ ሴትዮ እኔ ስትናገር ሙሉ ቪዲዮን በግድ ነው ደጋገም የጨረስኩት፣ እያጠፋው፣ እያበራው በንዴት ማለት ነው። አናዳኝ እንደው ትግስቱ የአቤል ትዕግስቱ እናንተ ሰዎች ትዕግስቱ በጣም ገረመኝ። እኔን በዚህ ልክ ሰው ትዕግስት አለው እንዲህ እያልኩ እኮ ነው በአነጋገር እንደዛ የጮሁበት እንኳን ምን አገባሽ ውጪ ምናምን። እኔ እምለውን ነው የምላችሁ። አሁን ለምሳሌ አሁን እች ስለ እናቴ ምናምን ማንሽ እናቴን እዚህ ታስመርጭኛለሽ ማንሽ ጎረቤት አይደለሽ በቃ ጎረቤት ነሽ በዛ ልክ ነበር ማወራት መስሎ የሚታየኝ ግን የአቤል በእውነት ነው የምላችሁ ይሄ ራሱ ትምህርት ነው ትግስት ለአጣኑ ሰዎች ትግስትንም እያስተማረ ነው ሌላው ብቻ አይደለም ትህትናው ትግስቱ በእውነት ነው የምላችሁ በጣም ነው የገዛኝ ይሄ ልጅ እንደ ፈጣሪ ይጠብቃቸው ሁላቸው ነው እሱንም እናቱን ግን ልቦና ይስጣትና ይሄን ድርጅቱን ዘግታ ሰላም ትስጠለኛም ራሱ ይሄን ዘግታ ሽጣ ሰውየው ገንዘቡ ነው ብሏታል። እንግዲህ ሚሊዮኔር ከሆነ ሽጣ ንብረቱን ሚሊዮኔርቱን እሱን የተመኘችው ያንን ነው አይደለ? የአመት ሳይሆን የአስር 10 አመት ቀለብ ይኖራታል እሷ ለአመት ከሆነ የምታስበው ግን በዚህ ላይ ግን ወንድሞቻችንን ይተውልን። እነዚህ ሰይጣኖች ተመልከቱ። ትላንትና ብሩክ ፎቶአቸውን እዛ አሁን የሚቀጥለውን ቪዲዮ እናየዋለን ፎቶአቸውን ሰብስበው እንዲገደል ትእዛዝ እያዋጡባቸው እያስጠኗቸው ፎቶአቸውን አግኝቷል። የተወንድሞች ይሄ ቀላል ነገር አይደለም። እነዚህ ሰዎች እንዳያጠቁ በአንድ ላታቸውን ብናጣ ትልቅ ህዝብ እንዳጣን አገሪቷ ትልቅ ነገር እንደጎደላት ነው የሚሰማኝ። በዚህ ደረጃ ህይወቱን ሰጥቶ የሚዋጋ ወጣት ጄኔሬሽን በአሁኑ ጊዜ ያየኋቸው እነዚህ ወጣቶች ናቸው። ጋዜጠኞቻችን አሁን ፈጣሪ ያብዛለን እድሜና ጤና ይስጣቸው፣ እነዚህ ሰይጣኖችን ከፊት ለፊታቸው ያርቅላቸው ነው። በእውነት ነው የምላችሁ እህት ወንድሞቼ፣ እናንተ የምትሉትን ደግሞ በዚህ ጉዳይ በጣም መስማት ፈልጋለሁ። ስለ አዳመጣችሁኝ ከልብ አድርጌ አመሰግናለሁ። የእናንተን አስተያየት በመጠበቅ በዛሬ በዚህ ሰናበታለሁ። ባይ። ሁና ኩማ ሱራ ሁና ኩማ